ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ አድማጮቻችን እንደምን አርፍዳችኋል ከትርታ 976 ኤፍኤም የኩለ ቀን 6 ሰዓት ዜናዎቻችን እንዲሁም የቢዝነስ መረጃዎቻችን ስፖርታዊ ወሬዎችን ጭምር ይዘን ከእናንተ ጋር እስከ ስድስት ሰዓት ከ30 የጋራ ቆይታ እናደርጋለን። አብራችሁን ስላላችሁ እጅግ አርገን እናመሰግናለን። አህመዲን ሸረፋ የኩለቀን ስድስት ሰዓት የትርታ 97.6 ኤፍኤም ዜናዎቻችን እየመራሁኝ ቆይታ አረጋለሁኝ። ከቴክኒሻናችን ዳዊት ተፈራ ጋር በጋራ አብረን እንቆያለን። በቀዳሚነት ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችንን አስቀድመን፣ እንዲሁም የቢዝነስ መረጃዎችን አስከትለን የጋራ ቆይታ እናደረጋለን። ወደ ቀዳሚ ጉዳያችን እናልፋለን። በቀዳሚነት ወደምንመለከታቸው ሀገራዊ ጉዳዮች አለፍን። አስራ ስምንተኛው ብሔራዊ የሰንደቅ ዓላማ ቀን በመላው ሀገሪቱ በተለያዩ ሁነቶች መከበር ጀምረዋል። በዓሉ ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብሥራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ሕዳሴ በሚል መሪ ሐሳብ ነው እየተከበረ የሚገኘው። የሰንደቅ ዓላማ ቀን አሁን ላይ በኢፌዴሪ ሕዝብ ተወካዮች ምክር ቤት መሪነት በተለያዩ አካባቢዎች በተለያየ ሥነ ሥርዓቶች መከበር ጀምረዋል። አራት ከ30 ሰዓት ላይም በፌዴራል የመንግሥት ተቋማት በክልሎችና በሁለቱ ከተማ አስተዳደሮች በመከላከያ ሰራዊት ካምፖች እንዲሁም በኤምባሲዎችና የኢትዮጵያ ሚስዮኖች ሰንደቅ ዓላማ የመስቀል ሥነ ሥርዓት ተከናውነዋል። በተጨማሪም በሰንደቅ ዓላማ ፊት ቃለ መሐላ የመፈጸም መርሃ ግብር እንዲሁም ሌሎች ዝግጅቶች የሚከናወኑ ይሆናሉ። የወጣቱን የበጎ ፍቃድ አገልግሎትና የሰላም አምባሳደርነት ሚና የሚያሳድጉ ተግባራት ተጠናክረው እንደሚቀጥሉ የሰላም ሚኒስቴር አስታወቀ። በሰላም ሚኒስቴር አስተባባሪነት የሚተገበረው አስራ አራተኛው ዙር የወጣቶች የበጎነት ለአብሮነት ስልጠና ማስጀመሪያ መርሃ ግብር በጅማ ዩኒቨርሲቲ ተካሂደዋል። ስልጠናውም በቀጣይ በተለያዩ የሀገሪቱ አካባቢዎች ብሔራዊ የበጎ ፍቃድ አገልግሎት የሚሰጡ አንድ ሺህ ወጣቶች እንደሚሳተፉም ተመላክቷል። ሰላም ሚኒስቴር የብሔራዊ በጎ ፍቃድ ማህበረሰብ ልማት አገልግሎት ፕሮግራም መሪ ስራ አስፈጻሚ አቶ ገመቺሳ ኢተቻ በመርሃ ግብሩ ላይ እንዳሉት ወጣቱ በማህበራዊ በጎ ፍቃድ አገልግሎት መሪ እንዲሆን እየተሰራ ነው ብለዋል። በተለይም ማህበረሰቡ በበጎ ፍቃድ አገልግሎት በማገዝ ማህበራዊ ኃላፊነቱን እንዲወጣ የማስተባበር ስራዎች መከናወናቸውን የተናገሩ ሲሆን አቶ ገመቺስ እንደገለጹት ከሆነ ወጣቶች ለዘላቂ ሰላምና ህዝቦች አብሮነት ይበልጥ ተግተው እንዲሰሩ ትኩረት ተሰጥቶ እየተሰራ እንደሚገኝ መብራርተዋል። ለተግባራዊነቱም ሰላም ሚኒስቴር ከተለያዩ ዩኒቨርሲቲዎች ጋር በመተባበር ወጣቶችን በ13 ዙር በማሰልጠን በተለያዩ አካባቢዎች ተንቀሳቅሰው ብሔራዊ በጎ ፈቃድ አገልግሎት እንዲሰጡ መደረጉንም አስታውሰዋል። ይህም ሰላምን ከማጠናከር በህዝቦች መካከል አብሮነትን ከማጎልበትና ብሔራዊ መግባባትን ከመገንባት አንጻር ትልቅ ሚና እንዳለውም ነው የገለጹት። የወጣቱን የበጎ ፈቃድ አገልግሎትና የሰላም አምባሳደርነት ሚናን የሚያሳድጉ ተግባራት በቀጣይም ተጠናክረው ይቀጥላሉ ሲሉ አቶ ገመችስ ተናግረዋል። ከአራት ወራት እገዳ በኋላ የሲኖ ትራክ ተሽከርካሪዎች የደህንነት መስፈርቶችን ማሟላት መጀመራቸው ተሰማ። የሲኖ ትራክ ተሽከርካሪዎች ወደ ኢትዮጵያ እንዳይገቡ ከተከለከለ ከአራት ወራት በኋላ የትራንስፖርትና ሎጂስቲክስ ሚኒስቴር ኩባንያው የቴክኒክ ችግር ያለባቸውን መኪኖችን በተለይም ገልባጮችን ስታንዳርዳቸው ወይም ደረጃቸውን ለማሟላት የማስተካከል ሥራ መጀመሩንም አረጋግጫለሁ ብለዋል። ሚኒስተ ዴትሳው በረኦ ሀሰን ከዚህ ቀደም በተደረገ ጥናት በፍሬናቸው አካባቢ በነበሩት የቴክኒክ ጉድለቶች ምክንያት የትራፊክ አደጋ ሲያደርሱ የነበሩ ተሽከርካሪዎች ኩባንያው ችግሮቹን ለማስተካከል በገባው ቃል መሠረት ስራውን መጀመሩንም አስታውቀዋል። የቻይናው የጭነት መኪና አምራች ኩባንያ ሊያሟላቸው የተስማማባቸውና ከዚህ ቀደም ተሽከርካሪዎቹ የጎደሏቸውን የነበሩትን ክፍሎችን ማለትም የውስጥና የውጭ 360 ዲግሪ የሚያሳዩ ካሜራዎች፣ የፍሬን ጥንካሬ ማሻሻያ፣ ከተፈቀደ ክብደት በላይ ሲጫን የሚያሳውቅ ማንቂያና ሌሎችም ክፍሎች ይገኙበታል። ይህም የማስተካከያ ስራ ያስከትለው እገዳ መጀመሪያ ላይ የተጣለውን በግንቦት 27 ቀን 2017 ዓ.ም መሆኑም ይታወሳል። ትርታ ዘጠና ሰባት ነጥብ ስድስት ኤፍኤምን በማድመጥ ላይ ትገኛላችሁ። ሀገራዊ ጉዳዮችን አጠናቀን ከውጭ ወዳገኘናቸው ዜናዎች ስናልፍ ማሊን እናስቀድማለን። ማሊ አሜሪካውያን ዜጎች ወደ ሀገሯ የሚገቡት አዲስ የቪዛ አሰራር ተግባራዊ ልታደርግ መሆኑን አሳውቀች። ምዕራብ አፍሪካዊቷ ሀገረ ማሊ የቱሪስትና የንግድ ቪዛ ለሚፈልጉ አሜሪካውያን የተገላቢጦሽ የቪዛ ቦንድ እንደሚያስፈልጋቸው የውጭ ጉዳይ ሚኒስትር አስታወቀ። አሜሪካውያን 10 ሺ ዶላር እንዲያስይዙም የማሊ መንግስት ወስኗል። ሚኒስተሩ ባሳለፍነው ቅዳሜ ባወጣው መግለጫ ማሊ በአሜሪካ ዜጎች ላይ ተመሳሳይ የሆነ ቅድመ ሁኔታዎችንና መስፈርቶችን ከአሜሪካውያን ዜጎች እንደምጠብቅ አስታውቀዋል። ይህም የቪዛ ፖሊሲ የወጣው ሀገሪቱ ግንኙነታቸውን ለማሻሻል እየሰሩ ባሉበት ወቅት ነው። የአሜሪካ የውጭ ጉዳይ ሚኒስተር ከማሊ ሞሪታንያና ከሌሎችም አፍሪካ ሀገራት ጋር የመጡ ዜጎችን የቪዛ ፕሮግራሞች በተመለከተ ተመሳሳይ እርምጃ መውሰዷን ይታወሳል ሲል የዘገበው አናዶሉ ነው። በሌላ የአፍሪካ ጉዳያችን የመፈንቅለ መንግስት ሙከራ እየተደረገብኝ ነው ሲሉ ፕሬዚዳንት ራጃሊና ገለጹ። የማዳጋስካር ፕሬዝዳንት አንድሬ ራጃሊና ወጣቶችን ያነሳሱ አመጽ እንዳሳሰባቸው እያሳሰባቸው እንደመጣ ገልጸዋል። አያይዘውም በሀገሪቱ የመፈንቅለ መንግስት ሙከራ እየተደረገባቸው ስለመሆኑም አብራርተዋል። የማዳጋስካር ጦር የመፈንቅለ መንግስት ሙከራ እያደረገ መሆኑን ያነሱት ራጃሊና ስልጣንን በኃይል ለመያዝ መሞከር አግባብ አይደለም ብለዋል። የማዳጋስካር ጦር በበኩሉ ህዝባዊ ጥያቄውን ተቀብለናል በማለት አስታውቋል። እየተስፋፋ የመጣውን ወይም ደግሞ እየተከፋፈለ የመጣውን የራሳችንን ዜጎች እህትና ወንድሞችን እየተከፈለን መግደል ይበቃናል የሚል መፈክርም አሰምተዋል። በማዳጋስካር በውሃና ኤሌክትሪክ አገልግሎት መቋረጥ የተጀመረው ህዝባዊ ተቃውሞ ሶስተኛ ሳምንቱን ማስቆጠሩ ይታወሳል። ዘገባው የአልጀዚራ ነው። የእስራኤል መከላከያ ሚኒስቴር ሰባት በሕይወት ያሉ ታጋቾች መለቀቃቸውንና መረከቡን አስታወቀ። የእስራኤል ጦር ዛሬ ማለዳ እንዳስታወቀው የመጀመሪያዎቹን ሰባት ታጋቾችን ተረክቦ ቤተሰቦቻቸውን ወደሚገኙባቸው ስፍራ ወደ ማድረስ ላይ እንደሚገኝ ነው ያስታወቀው። ጦሩ ባወጣው መግለጫ ላይ የእስራኤል ጦርና ደህንነት ኤጀንሲዎች ተመላሾችን ወደ እስራኤል አጅበው እየወሰዳቸው ስለመሆኑ አሳውቀዋል። ወደ እስራኤል ከተመለሱ በኋላ የመጀመሪያው ሕክምና ምርመራ ይደረግላቸዋል ያለው መግለጫው፣ በኋላ ላይ ለቀይ መስቀል ተላልፎ የሚሰጡ ተጨማሪ ታጋቾችን ለመረከብ መዘጋጀቱንም የእስራኤል ጦር አስታውቋል። ሐማስ ተጨማሪ 13 ታጋቾችን በሚቀጥሉት ሰዓታት ውስጥ ይለቃል ተብሎ እንደሚጠበቅ ነው አልጀዚራ የዘገበው። የቻይና ፕሬዚዳንት የቻይናው መንግስት ፕሬዚዳንት ዶናልድ ትራምፕ ከቤጂንግ ወደ ዋሽንግተን በሚገቡ ምርቶች ላይ መቶ በመቶ ቀረጥ ለመጣል መዛታቸው ቁልጭ ያለ የአድሏዊነት መንገድ ነው ሲሉ የቻይናው መንግስት ተቸ። አሜሪካ ይህንን ዛቻን ተፈጻሚ ማድረግ የምትጀምር ከሆነ ቻይና በምላሹ የምትወስደውን የአጸፋ እርምጃ እየተዘጋጀችበት እንደሚገኝ ነው የሀገሪቱ ንግድ ሚኒስቴር መስሪያ ቤት ቃል አቀባይ አጸፋዊ ምላሻችን ፈጣን ነው ሲሉ መናገራቸው የተሰማው። ቃል አቀባዩ አክለውም ቻይና ከአሜሪካን ጋር የንግድ ጦርነት ቢጀምር ሊያመጣ የሚችለውን መዘዝ እንደማትፈራና እንደምትቋቋም አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ ቻይና ላይ ታሪፍ ለመጣል የዛቱት አገሪቱ ብርቅዬ የምድር ማዕድናትን ለውጭ ገበያ ማቅረብን በተመለከተ የምትከተለውን ሕግ በማጥበቋ ነው ሲልም መናገራቸውን ቢቢሲ በዘገባው አስፍሮታል። አድማጮች ከትርታ ዘጠና ሰባት ነጥብ ስድስት ኤፍኤም ያደመጣችሁ የምትገኙት ዕለታዊ ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎቻችንን ነው። አሁን በመቀጠል ደግሞ ወደ ዕለቱ የቢዝነስ መረጃዎቻችን እናልፋለን። ቀዳሚው ደደረግ ነው። ዕለታዊ የቢዝነስ መረጃዎችን ስናልፍ ሳምንቱ ሲጠናቀቅ የአፍሪካ ክህሎት ልማትን አስመልክቶ የጋራ አቋም መግለጫና የድርጊት መርሃ ግብር ይፋ ይሆናል ተብሎ ይጠበቃል። የአፍሪካ ክህሎት ሳምንት ለአህጉሪቱ የኢንዱስትሪና ክህሎት አጀንዳ ተጨባጭ አሻራ የሚያሳርፍ መሆኑን ህብረቱ ገልጸዋል። ሳምንቱን እስከ ጥቅም 7 ቀን 2018 ዓም ድረስ ይቆያልም ተብሏል። የመጀመሪያው የአፍሪካ ክህሎት ሳምንት እንደ አውሮፓውያን አቆጣጠር ኦክቶበር 2024 በጋና አክራ መካሄዱ የሚታወስ ነው። ወደ ሌላኛው የቢዝነስ መረጃ አለፍን። የድኅረ ምርት ብክነትን ለመቀነስና ምርትና ምርታማነትን ለማሳደግ አርሶ አደሩ የግብርና ሜካናይዞችን በስፋት ጥቅም ላይ እንዲያውል የሚዳርጉ ወይም ደግሞ የሚደረጉ ተግባራት ተጠናክረው እንደሚቀጥሉ የግብርና ሚኒስቴር አስታወቀ። ዘመናዊ ቴክኖሎጂዎችን በመጠቀም የምርት ብክነትን በመቀነስ የዜጎችን የምግብ ዋስትናና ዘላቂ ልማት ለማረጋገጥ ትኩረት ተደርጎ እየተሰራ መሆኑም አመላክተዋል። ከዚህ ውስጥም አርሶ አደሮ ሜካናይዜሽን የሆኑ የመውቂያ የማጨጃና የምርት መሰብሰቢያ መሳሪያዎችን እንዲጠቀም በማድረግ የምርት ብክነትን ለመቀነስ እየተሰራ መሆኑን ተናግረዋል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ አቶ ኢሳያስ ለማ እንዳሉት ግብርናውን በማዘመን የምርት ብክነትን ለመቀነስ የሚያስችል ቴክኖሎጂ ተግባራዊ እየተደረገ እንደሆነም ነው ጨምረው ያሳወቁት። በሌላ የቢዝነስ መረጃችን ሁለተኛው የአፍሪካ ክህሎት ሳምንት ዛሬ በአፍሪካ ህብረት ዋና መቀመጫ አዲስ አበባ ይጀምራል። አፍሪካውያን የአፍሪካ ኢንዱስትሪ ልማት የሚያፋጥኑበትን ክህሎት ማስታጠቅ የሳምንቱ መሪ ሀሳብ ሆኗል። ሁለቱን ወይም ሁነቱን ያዘጋጁት የአፍሪካ ህብረት ኮሚሽን ከስራና ክህሎት ሚኒስቴር ጋር በመተባበር እንደሆነም ተመላክቷል። በሁነቱ ላይ የአፍሪካ ህብረት ከፍተኛ አመራሮችና የአባል ሀገራት ሚኒስተሮች ፖሊሲ አውጪዎች፣ የኢንዱስትሪ መሪዎች፣ የልማት ተቋማት አመራሮች፣ መምህራን፣ ኢንቬተሮች፣ የወጣት ተወካዮችና የልማት አጋሮች ይሳተፉበታል ተብሎ ይጠበቃል። ይህ የሀገሪቱን የክህሎት ምህዳር በመቀየር የኢንዱስትሪ ተወዳዳሪነትን ማሳደግ፣ የስራ ዕድል ፈጠራን ማሳደግ እና ዘላቂ ልማትን ማረጋገጥ ላይ የጋራ ትብብርን ማጠናከር የእውነቱ አብይ ትኩረት ሆነዋል። የአፍሪካ ክህሎት ክፍተትን መሙላት የአፍሪካ አህጉራዊ ነጻ የንግድ ቀጠና ለክህሎት ልማት መጠቀምና በአጀንዳ 2063 አማካኝነት ሁሉን አቀፍ የኢኮኖሚ እድገትን ማረጋገጥ ላይ ውይይት ይደረጋል። በሳምንቱ የሚኒስትሮችና የግሉ ዘርፍ የምክክር መድረኮች፣ የክህሎት አውደሪዎችና የገበያ ትስስር እውነቶች እንዲሁም የወጣቶችና የሥራ ፈጣሪዎች ፎረም እንደሚካሄድ ኢዜአ ከአፍሪካ ሕብረት የተገኘው መረጃን ጠቅሶ አመላክተዋል። አድማጮች የዕለተ ሰኞ የእኩለ ቀን ስድስት ሰዓት ዜናዎቻችንና የቢዝነስ መረጃዎቻችንን ስትከታተሉ ቆይታ አድርጋችኋል። አሁን ደግሞ በተለይ ከቱሪዝም ሀብት ጋር በተያያዘ የቱሪዝምን ሀብት በጥናትና ምርምር ላይ ትኩረት በማድረግ እንዲሁም ደግሞ የሀገር ውስጥ ቱሪዝምን ለማሳደግ ሰፊ ስራዎች መሰራት ይገባቸዋል በሚሉ ጉዳዮች ላይ ከትርታ ከተለያዩ ባለሙያዎች ጋር ያደረገውን ቆይታ ብርቱካን ዋልታ ንጉስ እንደሚከተለው ታቀርበዋለች። ኢትዮጵያ በዓለም አቀፍ ደረጃ ተወዳዳሪ የሚያደርጓት እምቅ ተፈጥሯዊ የቱሪስት መዳረሻ የሆኑ ቅርሶች ባለቤት እንደሆነች የምትታወቅባቸው በርካታ ሀብቶች እንዳሏት ይታወቃል። የቱሪዝም ዘርፉን በዓለም አቀፍ ደረጃ በዘላቂነት ለሀገር የኢኮኖሚ የገቢ ምንጭነት ለመጠቀም በቱሪዝም ዘርፍ ቁልፍ ሚና በመጫወት የመዳረሻ ተመራጭ ሆኖ ለመቀጠል ዘርፉ ያሉበትን ክፍተቶች አስወግዶ ለመቀጠል ጥናትና ምርምር ወሳኝ መሆኑን በቱሪዝም ሚኒስቴር የስትራቴጂክ አማካሪና የመዳረሻ ክፍል አስተባባሪ የሆኑትን ቴዎድሮስ ደርበውን አነጋግረናል። ጥናትና ምርምር ቱሪዝም መልቲ ዲስፕሊነሪ ዘርፍ ነው። ቢሄቪየራል ሳይንስ ጋ ይገናኛል። ከብዙ ከተፈጥሮ ሳይንስም ከሶሻል ሳይንስም ጋ የሚገናኝ ትመስክ ስናየው እንደ ልማትም ደግሞ የምን እንደ ልማት ዘርፍ በጣም መልቲ ሴክቶሪያል ብዛሃ ከብዙ ዘርፎች ጋር የሚተሳሰር የሚገናኝ ነው። እንደ ዘርፍ ጋ የተፈጠረ ችግር ወይ የሆነ ነገር ዶሚኖ ኢፌክት አለው። ሄዶ ቱሪዝም ምን የሚነካበት ትራንስፖርት ጋር ብትሄድ ወይ ግብርና ጋር ብትሄድ ወይ ኢንዱስትሪ ብትሄድ የቱሪዝም ልማትን ይነካል። ሶ ቱሪዝም ሳይንስ በሳይንሳዊ አስተሳሰብ በሳይንሳዊ መንገድ በጥናትና ምርምር መመራት አለበት። ኢንፎርምድ ዲሲዥን ስለ ዘርፉ ዘርፉን በተመለከተ የጥናትና ምርምር ስራዎች መጠናከር አለባቸው። ይሄ አንድም አጠቃላይ ዘርፉን ተግዳሮቶች በውል ተይቶ የበደን መፍትኄዎችን ለመቀመም የሚያስችል ሁኔታ ይፈጥራል። ከዛ በዘለለ ደግሞ የተለያዩ ፖሊሲ ስትራቴጂ ዝግጅቶች እና እንደዚህ አይነት ውጥኖች ላይ ደግሞ ትልቅ ግብአት ሆኖ መረጃ ላይ የተመሰረተ

ያስችለናል። አጠቃላይ የቱሪዝም ዘርፍ የእድገት ችግሮች ላይ መፍትሄዎችን ለማስቀመጥ ጥናትና ምርምር ዋናው መሳሪያ ነው ይላሉ ቴዎድሮስ ደርበው። አጠቃላይ የዘርፉን ተግዳሮቶች በውል ጠይቶ የበደን መፍትሄዎችን ለመቀመም የሚያስችል ሁኔታ ይፈጥራል። ከዛ በዘለለ ደግሞ የተለያዩ የፖሊሲ ስትራቴጂ ዝግጅቶች እና እንደዚህ አይነት ውጥኖች ላይ ደግሞ ትልቅ ግብዓት ሆኖ መረጃ ላይ የተመሰረተ ኢንፎርምድ ዲሲሽን ኢቪደንስ ቤዝድ የፖሊሲ ፍሬምወርክ ለመፍጠር ያስችለናል ይሄ ብቻ አይደለም። የቱንም ያህል በአገልግሎት ዘርፉን ብንመለከት፣ በግብይትና ፕሮሞሽን፣ በደስቲኔሽን ልማት፣ በሰው ሀብት ልማት ስንመለከት የሴክተሩን አንኳር ችግሮች መለየት የሚቻለው በጥናትና ምርምር ነው። መፍትሄዎቹ በዛው ነው። ሶ በችግሮቹ ላይ ጋራ መግባባት ለመፍጠር ያስችላል። መፍትሄዎቹም ላይ በተመሳሳይ ይሄ ሲሆን የቱሪዝም ዘርፍ በሚገባ መልማት ይችላል። ሀብቶችን ከመለየት ጀምሮ በጥናት ነው። ከዛ በኋላ የልማት ፖሊሲዎች፣ ስትራቴጂዎች መቅረጽ ጥናትን መሰረት አድርጎ ነው የሚሆነው። ከዛም አልፎ የፕሮሞሽን ማርኬቲንግ ስራዎች ሁሉ ጥናትን መሰረት አድርጎ የማርኬቲንግ ብዙ የጥናት ስራዎችን የሚጠይቅ የትኛው ገበያ ነው ለእኛ የሚያዋጣው? በየትኛውን ስትራቴጂ እንከተል? ኤሽያ ነው? አሜሪካ ነው? አውሮፓ ነው? ኤግዚስቲንግ ገበያ ናቸው ወይስ አዲስ ኢመርጂንግ ላይ ፎከስ እናደርግ? የቱሪስቱ ብሄቪየር ምን ይመስላል? ይሄ ሁሉ ጥናት የሚፈልግ ነው እና ጥናት እና ምርምር ማለት ለቱሪዝም ምርጫ ሳይሆን ለቱሪዝም ልማት እጅግ ወሳኝ የሆነ ጉዳይ ነው ማለት ነው። የዘርፉ ባለሙያዎች ኢትዮጵያ በቅርስነት ያስመዘገበቻቸው የሚዳሰሱና የማይዳሰሱ ባህላዊና ሃይማኖታዊ ጸጋዎች ባለቤት መሆኗ የሀገርን ዘላቂ እድገት ለማስቀጠል በቱሪስት መዳረሻነት በእንግዶች ተመራጭ መሆን ኢኮኖሚውን ከማገዝ በላይ የሀገርን ሰፊ ገጽታ ለማስተዋወቅ ትልቅ አቅምና እድል የሚፈጥር እንደሆነ ባለሙያው አብራርተዋል። በቱሪዝም ሀብት ላይ በተለይከ ሀገር ውስጥ የቱሪዝም መዳረሻና ከሀገር ውስጥ ጎብኚዎች እንዲሁም ከጥናትና ምርምር ጋር የተያያዘውን ጉዳይ ከተለያዩ ባለሙያዎች ጋር ያደረግነውን ቆይታ ነበረ የተከታተል ነው። አሁን ደግሞ የምናልፈው የተለያዩ አጫጭር ስፖርታዊ መረጃዎችን የምናሰማበት ሰዓት ላይ እንገኛለን። ወደ አጫጭር ስፖርታዊ መረጃዎቻችን ነው የምናልፈው። በአጫጭር ስፖርታዊ መረጃዎቻችን በተለይ በ47ኛው የቺካጎ ማራቶን አትሌት ሀዊ ፈይሳ ማሸነፏ ተሰምቷል። አትሌት ሀዊ ፈይሳ ርቀቱን ሁለት ሰዓት 14 ደቂቃ ከ56 ሰከንድ በሆነ ሰዓት በማጠናቀቅ ነው ቀዳሚነቷን ያረጋገጠችው። ሌላኛዋ ኢትዮጵያዊት አትሌት መገርቱ አለሙ ደግሞ ሁለተኛ ደረጃን ይዛ አጠናቃለች። በውድድሩ ፈታኝ የሆኑ ለህ ጭራሽ ሁኔታዎች እንደነበሩትና ነገር ግን ቅድመ ዝግጅቱ እየላቀ ስለነበረ ለውጤት መብቃታቸውን አትሌቶቹ ከውድድሩ በኋላ በሰጡት አስተያየት እንዳረጋገጡ መሰማት ተችሏል። ሌላኛው በርካቶች በጉጉት እየተከታተሉት የሚገኘውና በበርካታ ሀገራት እየተከናወነ የሚገኘው አሜሪካና ካናዳ እንዲሁም ሜክሲኮ በጋራ ለሚያስተናግዱት የ2026ቱ የዓለም ዋንጫ ለማለፍ የአፍሪካ ሀገራት ማጣሪያ የምድብ የመጨረሻ ጨዋታዎች እንግዲህ በመከናወን ላይ ነው የሚገኙት ወይም ተከናውነዋል። በማጣሪያውም ምድቦቻቸውን እየመሩ የሚገኙት አራቱ የሰሜን አፍሪካ ሀገራት ግብጽ፣ ሞሮኮ፣ ቱኒዚያና አልጄሪያ ከወዲሁ የዓለም ዋንጫ ትኬታቸውን መቁረጣቸው ተረጋግጧል። ኢትዮጵያ ከምትገኝበት ምድብ አንድ በ23 ነጥቦች እየመራች የምትገኘው ግብፅ ቀሪ ጨዋታ ከጊኒ ቢሳው ጋር የምታደርግ ቢሆንም የመጨረሻ ጨዋታውን ወደ ማጣሪያውን ቀድማ ስለማለፏ አረጋግጣለች። እሷም በምድቡ አምስት ሁሉንም ነጥብ መሰብሰብ የቻለችው ሞሮኮ የምድብ የመጨረሻ ጨዋታውን ሳትጠበቅ ከወዲሁ እንግዲህ በቀጥታ የዓለም ዋንጫውን ከሚቀላቀሉ ዘጠኝ ሀገራት አንዷም ሆኗን አረጋግጣለች። በአፍሪካ ሀገራት ከሚገኙ ክለቦች ወይም ቡድኖች መካከል የሞሮኮ ብሔራዊ ቡድን በላቀ ውጤት የተሻለ አመርቂ በዓለም ዋንጫም እንዲሁ የተሻለ ተወዳዳሪ ሆኖ መቅረቡ የሚታወስ ነው። አልጄሪያና ቱኒዚያ በተመሳሳይ የሃያ ስድስቱን የዓለም ዋንጫ ተሳታፊ መሆናቸውን ከወዲሁ ካረጋገጡት ሀገራት መካከል ይመድባሉ። ትናንት በአፍሪካ የተለያዩ የተደረጉ የዓለም ዋንጫ ማጣሪያ ጨዋታዎች ውጤት መሰረት የኢትዮጵያ ብሔራዊ ቡድን በኡጋንዳ ከቡርኪና ፋሶ ጋር በኡጋዱጉ ከቡርኪና ፋሶ ጋር ዋሊያዎቹ ያደረጉት ጨዋታ ሶስት ለአንድ በሆነ ውጤት ነው የተሸነፉት። ለቡርኪና ፋሶ ካቦሬ በ64ና 81 እንዲሁም 96ኛው ደቂቃ በማግባት ሀትሪክ የሰራበት ጨዋታ ነው። ለኢትዮጵያ ብቸኛውን ጎል ያስቆጠረው በ83ኛው ደቂቃ ቢኒያም አይተን ይህንን ግብ አስቆጥሯል። እንግዲህ በዚህ ጨዋታ ላይ በምሽቱ ጨዋታ ወይም ደግሞ በተደረገው ጨዋታ ላይ በተከላካይ መስመርና ግብ ጠባቂው አካባቢ የነበሩ ጥሩ የመነቃቃት ስሜት ያሉ ቢሆንም ሙሉ ብሔራዊ ቡድኑ ግን አሁንም የተሻለ መስራት እንደሚጠበቅበት በርካታ የስፖርት ተንታኞች ሀሳባቸውን እየሰጡ ይገኛሉ። ከዚሁ ጋር ተያይዞ በአፍሪካ በተደረጉ የዓለም ዋንጫ ማጣሪያ ጨዋታዎች በተመለከተ ኒጀር ዛምቢያን አንድ ለዜሮ በሆነ ውጤት ስትረታ፣ ሴንትራል አፍሪካ ቻደን ሶስት ለሁለት በሆነ ውጤት መርታት ትችላለች። ሴራሊዮን ደግሞ ከጅቡቲ ጋር ባደረጉት ጨዋታ ሴራሊዮን ሁለት ለአንድ በሆነ ውጤት ስታሸንፍ ግ ግብጽ እንግዲህ ቀሪ ጨዋታዋን ከጊኒ ቢሰዋ ጋር አንድ ለዜሮ በሆነ ውጤት በማሸነፍ እንግዲህ ውጤቷን ከፍ ማድረግ ትችላለች። በጨዋታው ብትሸንፍም ከመጀመሪያ ይህንን ጨዋታ ከማድረገዋ በፊት ውድድሩን ስለ ማለፏ አረጋግጣ እንደነበረ ይታወቃል። በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች እንደዚሁ ኔዘርላንድ ከፊንላንድ ጋር ባደረጉት ጨዋታ ኔዘርላንድ አራት ለምንም በሆነ ውጤት አሸንፋለች። ፖላንድ ሉቲኒያን ሁለት ለዜሮ እንዲሁም ሮማኒያ ኦስትሪያን አንድ ለዜሮ ስትረታ፣ ዴንማርክ ግሪክን ሶስት ለአንድ በሆነ ውጤት አሸንፋለች። ክሮሽያ ከጂባርላተር ጋር በሶስት ለዜሮ በሆነ ውጤት መለየት ችለዋል። ክሮሽያ ሶስት ለዜሮ በሆነ ውጤት ረታለች ማለት ነው። እነዚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ አደረስን። እለታዊ የእኩለ ቀን ስድስት ሰዓት ዜናዎቻችንና የቢዝነስ መረጃዎቻችን እነዚህን ይመስሉ ነበረ። ከዜናዎችና ከቢዝነስ መረጃዎች ጋር ከእናንተ ጋር ቆይታ ያደረግኩት አህመድዲን ሸረፋ ነበርኩን። ቴክኒኩን በመቆጣጠር ዳዊት ተፈራ አብሮን ቆይታ አድርጓል። ቀሪ ጊዜያችሁ የአማረና ደስ የሚል እንዲሆን ተመኘሁኝ። የትርታ ዘጠና ሰባት ነጥብ ስድስት ኤፍኤም እስከ እኩለ ሌሊት ስድስት ሰዓት በተለያዩ ፕሮግራሞቹ መንደመጡን ይቀጥላል። በእኔ በኩል አበቃው። መልካም ቀን እንዲሆን ላችሁ ተመኘሁ።